በቁንጅና ውድድር ኢትዮጵያ በዓለም ሁለተኛ ወጥታ አሸነፈች። ሀሴት ደረጀ አድማሱ ለእኛ አንደኛ ነሽ በማለት በርካታ ኢትዮጵያኖችም እየገለጹላት ይገኛሉ። በዓለም ትልቁ በሚባለው መድረክና በሚሊዮኖች የሚቆጠሩ ህዝብ በተከታተለው በሕንድ ሀገር ከጥቂት ሰዓት በፊት በተጠናቀቀው የሰባ ሁለተኛ የዓለም የቁንጅና ውድድር ኢትዮጵያ ታላቅ ስኬት በዓለም ታሪክ አስመዝግባለች። ከመቶ ስምንት ሀገሮች ከተውጣጡ ቆነጃጅት ጋር በተካሄደው ውድድር ሀሴት ደረጀ ድማሱ በሚገርምና በሚያስደንቅ መልኩ ደርሳ ደርሳ መጨረሻ ላይ ከሁለት ተወዳዳሪዎች ጋር ቀረች፣ ሐሴትና የታይላንዷ ተወካይ ኦፖል ሱቻታ። በመጨረሻ የ2025 የዓለም የቁንጅና ውድድርን ታይላንዳዊቷ ኦፖል ሱቻታ ስታሸንፍ፣ ኢትዮጵያዊቷ ልጃችን ሀሴት ደግሞ ከመቶ ስምንት ተወዳዳሪዎች ሁለተኛ በመውጣት የኢትዮጵያን ስም በትልቁ መድረክ እንድነሳ አድርጋለች። ሚስ ወርልድ 2025 አንደኛ ኦፖል ሱቻታ ቹዋንስክሪ ወይም ታይላንድ ተወካይ ሁለተኛ ሀሴት ደረጀ አድማሱ ከኢትዮጵያ፣ ሶስተኛ ማያ ክላጂዳ ከፖላንድ በመሆን ጨርሷል። ኢትዮጵያ በልጇ ሀሴት ኩራት ይገባታል፣ በማለትም በርካቶቹ አድናቂዎቿ ለእሷ ያላቸውን ፍቅርና ክብሮት እየገለጹላት እንደሚገኙ ጀምር ምሎ እንኳን ደስ አላቸው፣ እንኳን ደስ አለን። ሚኪነኝ ከሚኪታ ቦርንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኔ መረጃ ያገኙ። ሰላም ቆዩልኝ።